የተከበራችሁ አድማጮቻችን እንደምን ሰንብታችኋል? የተከታተላችሁ የምትገኙት ግሎባል ስፖርት ከማርቆስ ኤልያስ ጋር ነው። በኢትዮጵያ ከጊኒ ጋር ያደረጉትን ጨዋታ በተመለከተ ከአድማጮች በተነሳ ጥያቄ መሰረት ወደኋላ መለስ ብለን የምንቃኝ ይሆናል። 1995 ጥቅምት ወር ላይ የተከናወነ ጨዋታ ነው። ለ2004 የአፍሪካ ዋንጫ ማጣሪያ የምድቡ ሁለተኛ ጨዋታ እንደነበር ይታወቃል። በ ማጣሪያው ጨዋታ ማለት ነው። መነሻ ሀሳቦችን በማንሳት ወደ እናንተ የተለያዩ ጉዳዮችን የምናደርስ ይሆናል። እንግዲህ የዚህ ጨዋታ የሁሉም ነገር መነሻ 1993 የተከናወነ የሴካፋ ውድድር ነው። ኡጋንዳ ላይ ኢትዮጵያ ብሔራዊ ቡድን ሶስተኛ ደረጃን ይዞ መፈጸሙ የሚታወስ ነው። በወቅቱ ኡጋንዳ ላይ የኢቦላ ወረርሽኝ ተከስቶ በኋላ ላይ ብዙ መነጋገሪያ ነበር። አሰልጣኝ አስራት ኃይሌ የዛ ቡድን አሰልጣኝ ነበረ። በ15 ቀን ዝግጅት ነው ቡድኑ ሶስተኛ ደረጃን ይዞ የተፈጸመው። ውድድሮ ከተጠናቀቀ በኋላ ለኢትዮጵያ እግር ኳስ ፌዴሬሽን አመራሮች ጊዜ ስጡኝ እና በቀጣዩ የሴካፋ ውድድር ዋንጫ ይዤ እመጣለሁ የሚል ደብዳቤ አስገባ። ደብዳቤውም ተቀባይነት አግኝቶ በቂ ጊዜ የተሰጠው በቀጣዩ ዓመት 1994 ላይ ጥሩ ዝግጅት አድርጎ ጥሩ ጊዜ አግኝቶ ብዙ የአቋም መለኪያ ጨዋታዎች አድርጎ ነው ያ ቡድን በዛ ውድድር ላይ የቀረበው፣ ከአሰልጣኝ ዴጎ ጋር ዚያቶ የኢትዮጵያ ወጣት ቡድን ሰባት ተጫዋቾች ወደዛ ቡድን ገብተው ነበር ወደ ዋናው ብሔራዊ ቡድን ዘውዱ በቀለ፣ በቀለ ልሁ፣ ዮናስ ገብረ ሚካኤል፣ ጌቱ ተሾመ፣ አሸናፊ ግርማ፣ ፍቃዱ በላይና ዮርዳኖስ አባይ ቡሎ በዚህ ረገድ የሚታወሱ ተጫዋቾች ናቸው። ዝግጅቱ ከመጀመሩ በፊት የአካል ብቃት ስራውን ኃላፊነት ወስዶ ያሰራ የነበረው ዴጎ ጋርዚያቶ ነው። ሩዋንዳ ላይ ተስተናግዶ በነበረ ውድድር እንግዲህ ኢትዮጵያ 14 ዓመት ጠብቃ ሻምፒዮን እንደነበረች ይታወቃል። በምድ ማጣሪያ ጨዋታ የሩዋንዳ ቢ ቡድንና እንደዚሁም ደግሞ ዛንዚባርን ነበር የገጠመችው በአራት ነጥብ ወደ ቀጣዩ ዙር አልፋለች። ከሩዋንዳ ቢ ጋር ዜሮ ለዜሮ እንደዚሁም ዛንዚባርን አሸንፋ። ከዛ ውጭ በጥሎ ማለፍ ጨዋታ ብሩንዲን ሁለት ለባዶ እየመራች ሁለት ለሁለት ሆኖ ጨዋታው በመለያ ምት ታሸነፈች። ከዛ በፍጻሜው ጨዋታ ኬንያን ሁለት ለአንድ በሆነ ውጤት ከማሸነፏ በፊት የሩዋንዳ ኤ ቡድንን በግማሽ ፍጻሜ አንድ ለባዶ በሆነ ውጤት ማሸነፏ ይታወቃል። ባዩ ሙሉ አምስት ጎሎችን በማስቆጠር የውድድሩ ከፍተኛ ኮከብ ጎል አግቢ እንደነበር ይታወቃል። በወቅቱ በቤልጅየም ሊግ ነበር ይጫወት የነበረው። ከውድድሩ መጠናቀቅ በኋላ በቤተ መንግሥት ደረጃ እውቅና ሽልማት የተሰጠበት ጊዜ ነበር። ለቡድኑ አባላት መሬትና እንደዚሁም ደግሞ የገንዘብ ሽልማቱ ሁሉ ተሰጥቷል። ሴምሲ አካባቢ ነው የመሬት ወይም የቦታ ሽልማቱ የተሰጠው ይሄ እንግዲህ 1994 ታህሳስ ወር ላይ የነበረ አጋጣሚ ነው። ዋናው አሰልጣኝ አሰልጣኝ አስራት ኃይሌ እንደዚሁም ምክትሉ ኢንስትራክተር ሰውነት ቢሻው ነበሩ። ከዛ ውድድር መጠናቀቅ በኋላ እንግዲህ ሽልማት ተከናውኖ አሰልጣኝ አስራት ኃይሌ ቤተሰብ ለመጠየቅ ወደ አሜሪካን ሀገር በወቅቱ በተጓዘበት ወቅት በመሃል እርሱም ሳያውቅ የኢትዮጵያ እግር ኳስ ፌዴሬሽን የውጭ ሀገር አሰልጣኝ ሾመዋል። ዮሀን ፊጋ ይባላሉ፣ ጀርመናዊ አሰልጣኝ። እርሳቸው ከመምጣታቸው በፊት እንግዲህ ቡድኑን ያዘጋጁ የነበረው በወቅቱ ምክትል የነበሩት ኢንስትራክተር ሰውነት ቢሻው ናቸው። ለ2004ቱ የአፍሪካ ዋንጫ ማጣሪያ እንግዲህ ቡድኑ ግብፅና ሱዳን ላይ ነበር ሲዘጋጅ የነበረው። እንግዲህ ቱኒዚያ አዘጋጅታ በነበረው የአፍሪካ ዋንጫ ላይ ለመሳተፍ ኢትዮጵያ ተደልዳ የነበረው ከጊኒ ላይቤሪያ፣ ና ኒጀር ጋር እንደነበር ይታወቃል። የመጀመሪያው ጨዋታ 1994 በጳጉሜ ወር ላይ ነበር፣ ከሜዳ ውጭ ከኒጀር ጋር ኢትዮጵያ ብሔራዊ ቡድን በአሸናፊ ግርማ ጎል አንድ ለባዶ ሲመራ ነበር እስከ 82ተኛው ደቂቃ። ነገር ግን ከዛ በኋላ በተቆጠሩበት ሶስት ጎሎች ሶስት ለአንድ በሆነ ውጤት ተሸንፏል። ቀጣይ ጨዋታ ከጊኒ ጋር ነበር። 1995 ጥቅምት ወር ላይ የተከናወነ ጨዋታ ነበር በአዲስ አበባ ስታዲየም። ጊኒ እንግዲህ ትልልቅ ተጫዋቾች ነበሯት በወቅቱ ልክ እንዳሁኑ በአውሮፓ ሊጎች ላይ የሚጫወቱ ተጫዋቾች ነበሯት። እንግዲህ በግብ ጠባቂ በኩል ኬሞኮ ከማራ፣ በተከላካይ ቦታ ላይ ሞር ላይ ሲሴ እና እንደዚሁም ደግሞ ዲያምቦቦ ባልዴ። ከዛ ውጭ የሚጠቀሰው ተጫዋች ኢብራሂማ ሶሪ ኮንቴ ነው። በአማካይ ቦታ ላይ ኦዝማን እና ሱሌማን ባንጉራ እንደዚሁም ኢብራሂማ ያታራ፣ ፓስካል ፈይንዱኖ እና ፎዴ ማንሳሬ በዚህ ረገድ የሚጠቀሱ ናቸው። በአጥቂ ቦታ ላይ አሳምቤጎ ባንጉራ፣ አቡበከር ቲቲ ከማረ፣ አላሳኔ ከይታ፣ ሱሌማን ዩላ፣ ካባ ዲያዋራ ቅርብ ጊዜ እንግዲህ የጊኒ ብሔራዊ ቡድን አሰልጣኝ እንደነበር ይታወቃል። አብዛኛዎቹ በፈረንሳይ ቤልጅየም፣ ቱርክ ቱርክ እና ስኮትላንድ ሊጎች የሚጫወቱ ናቸው። ኢትዮጵያ በኒጀር ከተሸነፈች በኋላ አንዳንድ ተጫዋቾች ተቀንሰዋል። አንዳንድ ተጫዋቾች ደግሞ በቡድኑ ውስጥ ተካተው ነበር። በግብ ጠባቂ በኩል ጸጋ ዛብ አስገዶም በዛ ጨዋታ ላይ በቋሚ ተሰላፊ እንደነበር ይታወቃል። በሴካፋ የፍጻሜ ጨዋታ ላይ ሁለት የፍጹም ቅጣት ተመቶበት አንዱን ማዳኑ የሚታወቅ ነው። ኢትዮጵያ ብሔራዊ ቡድን ኬንያን ሁለት ለአንድ ባሸነፈበት ጨዋታ። በዚህ ሰዓት የኢትዮጵያ ቡና የግብ ጠባቂዎች አሰልጣኝ ሆኖ በማገልገል ላይ ይገኛል ጸጋ አስገዶም። በተከላካይ ቦታ ላይ የነበሩ ተጫዋቾች ሁሉም በሴካፋ ውድድር ላይ የነበሩ ናቸው። ዘውዱ በቀለ፣ አኗር ሲራጅ እና ይልማ ተስፋዬ ካቻ ማሌ በዛ ጨዋታ ላይ ካቻ አቡበከር ቲቲ ከማራን የተቆጣጠረበት መንገድ እጅግ በጣም ከፍ ያለ አድናቆት አስገኝቶለት ነበር። በአማካይ ቦታ ላይ ባዩ ሙሉ በ1994 የሴካፋ ውድድር ኮከብ ጎላግቢ ነበር። እንደዚሁም ደግሞ አንተና ላምረው፣ ሃይደር፣ ሀይደር መንሱር፣ ዘላለም አልጣህና መስፍን አህመድ ወይም ጢቃሶ ነበሩ። በአጥቂ ቦታ ላይ ዮርዳኖስ አባይ የ1994 የሴካፋ ቡድን አባል፣ እንደዚሁም ያሬድ አበጀ የዛ ቡድን አባል ነበሩ። እንግዲህ በመጀመሪያው አጋማሽ ባዩ ሙሉ በረፍት ሰዓት ተቀይሮ ወጥቶ ሙሉ አለም ረጋሳ በሁለተኛው አጋማሽ ተቀይሮ የገባበት ጊዜ ነበረም። ሁለተኛው አጋማሽ ላይ ይበልጥ ጨዋታ ተቀይሮ እንግዲህ አሬዳ በጀ የማሸነፊያ ጎሉን ያስቆጠረበት ጊዜ ነበረም። ብዙ ትኩረት የሚስቡ አጋጣሚዎች ነበሩ። እንግዲህ የመጀመሪያውን ጨዋታ ተሸነፈ፣ ሁለተኛውን ጨዋታ የኢትዮጵያ ብሔራዊ ቡድን አሸንፏል። ከፍ ያለ ተነሳሽነትም ነበረም። ነገር ግን በመሀል ቡድኑ ወደ ሴካፋ ተጉዞ የወቅቱ ሻምፒዮን ሆኖ ታንዛኒያ ላይ በተስተናገረ ውድድር በምድብ ማጣሪያው ጨዋታ በሶማሊያ አንድ ለባዶ ተሸንፎ ከምድብ ማጣሪያው ማለፍ አልቻለም። በወቅቱ የሶማሊያ እግር ኳስ ፌዴሬሽን ፕሬዚዳንት የካፍ እና የፊፋ የስራ አስፈፃሚ ኮሚቴ አባል ከነበሩት መካከል የሶማሊያ እግር ኳስ ፕሬዚዳንት ፋራ አዶ የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን ክፉኛ ነው የዘለፉት። ምክንያቱም የወቅቱ ሻምፒዮን ናችሁ፣ ሻምፒዮን ያደረጋችሁ ደግሞ የሀገራችሁ አሰልጣኝ ነው፣ ነገር ግን በቆዳ ቀለም ስለምታምኑ ነው የውጭ ሀገር አሰልጣኝ ያመታችሁ አሁን ከምድብ ማጣሪያ የወደቃችሁት የሚል አስተያየት እስከ መስጠት ደርሰዋል። ከዛ በኋላ ነው የአሰልጣኝ ዮሀን ፊገ ወንበር መነቃነቅ የተጀመረው። የትምህርት ማስረጃቸውን ጥያቄ የተነሳበት ጀርመናዊ አሰልጣኝ ከሴካፋ ውድድር በኋላ እንግዲህ የኢትዮጵያ ብሔራዊ ቡድን ተጫዋቾች ሶማሌ ሶማሌ ይባሉ ነበረ። በስፖርት ቤተሰቡ ዘንድ እ በሶማሌ ብሔራዊ ቡድን እንሸነፋለን የሚል አስተያየት ነበር በወቅቱ ሲሰጥ የነበረው። ሁለት የምድብ ማጣሪያ ጨዋታ ካከናወነ በኋላ በአፍሪካ ዋንጫ ማጣሪያ ኢትዮጵያ ብሔራዊ ቡድን ቀጣዮቹን ጨዋታዎች ላይቤሪያ ጋር አዲስ አበባ ስታዲየም ላይ ተጫውቶ አንድ ለባዶ ካሸነፈ በኋላ አሰልጣኝ ዮሐን ፊገ ከኃላፊነታቸው ተነስተው፣ ከዛ በኋላ ምክትሎቹ አሰልጣኝ አስራት ኃይሌና ሰብስቤ ይባስ ነበሩ ቡርኑን ይዘው የነበሩት በወቅቱ እንግዲህ ሶስት ጨዋታ ያከናወነው የኢትዮጵያ ብሔራዊ ቡድን በነኚ ሁለቱ አሰልጣኞች ስር አንደኛው ጨዋታ ላይቤሪያ ላይ የተከናወነ ጨዋታ ነበር። ላይቤሪያ እንግዲህ በወቅቱ አለመረጋጋት የነበረባት አገር ናት። ፕሬዚዳንቱ ቻርለስ ቴይለር ከሀገር ጥረ የወጡበት ጊዜ ነበር። የኢትዮጵያ ብሔራዊ ቡድን በዚህ መሀል ነው እንግዲህ እዚያ ሄዶ የተጫወተው። ጠንካራ አስተዳደር ቢኖር በወቅቱ ገለልተኛ ሜዳ ላይ የመጫወት ጥያቄ አቅርቦ የኢትዮጵያ እግር ኳስ ፌዴሬሽን ልክ ጊኒ ከላይቤሪያ ላይ ከላይቤሪያ ጋር ጋና ላይ እንዳከናወናችው ጨዋታ ይሄንንም ጨዋታም ገለተኛል ሜዳ ላይ ማከናወን ይቻል ነበር። ነገር ግን የኢትዮጵያ ብሔራዊ ቡድን በርካታ የጎል ማግባት እድሎችን ፈጥሮ ላይቤሪያ ያገኘችውን አንድ እድል ተጠቅማ እንግዲህ አንድ ለባዶ በሆነ ውጤት ተሸንፈዋል። ጀምስ ዴባ በላይቤሪያ ብሔራዊ ቡድን የሚጠቀስ ተጫዋች እንደነበር ይታወሳል። በዛን የጀመሩት ሁለቱ አሰልጣኞች ከዛ ሽንፈት መልስ አዲስ አበባ ላይ ኒጀርን በሰኔ ወር አጋማሽ ሁለት ለባዶ በሆነ ውጤት ያሸነፈ የኢትዮጵያ ብሔራዊ ቡድን የመጨረሻ ጨዋታውን ከ ጊኒ ጋር ነበር ያከናወነው፣ ኮናክሪ ላይ በወቅቱ እንግዲህ የአውሮፓ ሊግ ተጠናቆ ተጫዋቾቹ ወደ ብሔራዊ ቡድናቸው ተመልሰው ጨዋታቸውን ያከናወኑበት ጊዜ ነበር። በወቅቱ የኢትዮጵያ ብሔራዊ ቡድን ሶስት ለባዶ በሆነ ውጤት ተሸንፏል። ዘጠኝ ነጥብ ነበረው፣ ሜዳው ላይ ባከናወናቸው ጨዋታዎች ሁሉንም በድል ተወጥቷል። ነገር ግን በወቅቱ ዘጠኝ ነጥብ ብቻውን በቂ አልነበረ። ምናልባት ተጨማሪ ነጥብ ቢኖረው ኢትዮጵያ ብሔራዊ ቡድን ወይ በቀጥታ ወይም ደግሞ ጥሩ ሁለተኛ ሆኖ ማለፍ የሚችልበት እድል ነበር። ነገር ግን የላይበሪያው ጨዋታ እንደ ተርኒንግ ፖይንት የሚነሳ ነው። ከምንም በላይ ያ ቡድን እንዲቀጥል አለመደረጉ በዛው በአሰልጣኝ አስራት ኃይሌ እና በምክትሉ ኢንስትራክተር ሰውነት ቢሻው ተጽዕኖ ፈጥሯል። እንግዲህ አስተዳደራዊ ጉዳዮች በኢትዮጵያ እግር ኳስ ላይ ምን ያህል ከፍ ያለ ተጽዕኖ እንደፈጠሩ በእርግጥም በትክክል ማሳያ ነው። ዞሮ ዞሮ እንግዲህ ከሃያ ሁለት ዓመት በፊት የተከሰተው አጋጣሚ ኢትዮጵያ ጊኒን አንድ ለባዶ አሸንፋ የነበረበት አጋጣሚ ይህንን መልክ ነበረው። ለመጨረሻ ጊዜ ኢትዮጵያ ጊኒን ያሸነፈችው ያን ጊዜ በነበረው ጨዋታ ነው ከ22 ዓመት በፊት። ከዛ በኋላ በተደጋጋሚ ኢትዮጵያና ጊኒ ተገናኝተው የጊኒ የበላይነት ነው። በቅርብ ጊዜ የነበረው 2002 አበበ ቢቂላ ላይ አራት ለአንድ፣ እንደዚሁም ከሜዳ ውጭ ኮናክሪ ላይ አንድ ለባዶ፣ እንደዚሁም ከሁለት ዓመት በፊት የተከናወነውን ጨዋታ ብዙዎች ያስታውሳሉ። ሁለት ለባዶ እና ሶስት ለሁለት የተጠናቀቀ ጨዋታ። ቅርብ ጊዜ ደግሞ ሁለት ጊዜ ኢትዮጵያና ጊኒ ተገናኝተው ሁለቱንም አጋጣሚ ጊኒ ነው ማሸነፍ የቻለችው ሶስት ለባዶ እና አራት ለአንድ በሆነ ውጤት ማለት ነው። ዞሮ ዞሮ እንግዲህ ለመጨረሻ ጊዜ ያሸነፍነው ከሀያ ሁለት ዓመት በፊት ነው። በአድማጮች ጥያቄ መሰረት ኢትዮጵያ ከጊኒ አስታውሰን በሚለው ጥያቄ መሰረት ወደኋላ ተመልሰን ይሄንን ጨዋታ አስታውሰናል። እናንተ ሐሳብ አስተያየት ካላችሁ ልታደርሱ ትችላላችሁ። እናመሰግናለን።